ኢቫንጀሊካል ቴሌቪዥን ተመልካቾቻችን ይህ የወንጌል አማኞች ድምጽ ነው። የዕለቱ መልእክቶች ይላችሁ ቀርበውን ይቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነው። ከመልእክቶቹ ጋር አብራችሁ ቆዩ። ሰላም ጤና ይስጥልን። ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን ዛሬ የጥቅምት 30 2018 ዓ የሰሜን አጥቢያ ወንጌል የምስጋና ነው፣ የገኛ ሰበሰቢያ መርሃ ግብ ታካሄዳለች። ኢቫንጀሊካል ቴሌቪዥንም በስፍራው ተገኝቶ መርሃ ግቡ እንደሚከተለው የሚያስቀኛችሁናል። አብራችሁ ቆዩ። የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እንዲሁም ከተለያየ አብያተ ክርስቲያናት ከተወከሉ የቤተ ክርስቲያን መሪዎች ና ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ታላቅ የምስጋና ኮንፍረንስ ጥቅምት ቀን 30 2018 ዓመተ ምህረት በሰሜን አጥቢያ ሙሎንጌል ቤተ ክርስቲያን የምስጋና ና የገቢ ማሰባሰቢያ መርሃ ግብሯን አዘጋጀች። በፕሮግራሙ ላይም የመክፈቻ ንግግር በማድረግ እንዲሁም ፕሮግራሙን በመምራት መጋቢ ታደሰ ሽፈራው ያገለገሉ ሲሆን፣ በመቀጠልም የቀጠና ሁለት ሙሎንጌል መዘመራን እንዲሁም በዘማሪ ወንድሞ ገሴ ዝማሪ ቀርቦ ሚስቱ እግዚአብሔርን በአምልኮ አገልግሏል። በመቀጠልም ስለ ቤተ ክርስቲያኒቱ አመሰራረት እንዲሁም በምስረታው ሂደት ላይ የገጠሟትን ከባባድ ተግዳሮቶችና ያለፈችባቸውን መንገዶች የሚያሳይ አጭር የትውስታ ዶክመንተሪ ምስል ተዘጋጅቶ ቀርቧል። የኢትዮጵያ ወንጌል አማኞች የቤተ ክርስቲያናት ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በዚህ ታላቅ የምስጋና ና የአምልኮ ኮንፈረንስ ላይ ተገኝተው የእግዚአብሔርን ቃል በማካፈል በወንጌል እውነት ላይ ድርድር የለንም፣ ወንጌል ስልጣን ያለው ነው፣ ይህንን ቃል ሳንሸራርፍ ከክርስቶስ ጋር ልንጣበቅ ይገባል ሲሉም ተናግረዋል። ከሁሉ አስቀድሜ እንኳን ለዚህ ጊዜ ለእግዚአብሔር ቤት የራሳችንን አስተዋጽኦ ለማድረግ አበቃን ለማለት እፈልጋለሁ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም አሁን የሰሜን ሙሉ ወንጌል ቤተ ክርስቲያን አጀማመሯን አውቃለሁኝ። መጥቼም አልፎ አልፎ ያገለገልኩባት ቤተ ክርስቲያን ነች። ስለዚህ አሁን እዚህ ደርሳለች። ቦታው ተሰጥቷል፣ መሰራት አለበት። ስራው ደግሞ የእግዚአብሔር ስለሆነ መላው የወንጌል አማኛ የሆናችሁ ምእመናን፣ አብያተ ክርስቲያናት በሙሉ በጌታ ፍቅር አደራ ለማለት እፈልጋለሁ። እንተባበር። የራሳችን ቤት ነው፣ የእግዚአብሔር ቤት ነው። የምናመልክበት ቅዱሳን የሚያመልክበት ብዙዎች የሚገለገሉበት ስለሆነ ሰርተን እግዚአብሔርን በዚህ ቦታ እንድናከብር አደራ ለማለት እፈልጋለሁ። እንስጥ፣ እግዚአብሔር ደግሞ በመስጠት ይባርከናል። ጌታ ዘመናችሁን ይባርክ። አክለውም የዋና ጽህፈት ቤቱ የወንጌል ተልእኮና የእረኝነት ኃላፊ የሆኑት ፓስተር ታረቀኝ መታ የኢትዮጵያ ወንጌል አማኞች ፕሬዝዳንት የሆኑት ላኮ በዳሶን በመወከል በመድረኩ በመገኘት ከትንቢተ ኢሳያስ ምዕራፍ 43 ቁጥር 13 ላይ ያለውን የመጽሐፍ ቅዱስ ቃል በማንሳት የእግዚአብሔርን ቃል አካፍለዋል። እንዲሁም በዕለቱ ለተገኙት የክብር እንግዶችና ለምእመናን የእንኳን አደረሳችሁ አደረሰን መልእክታቸውን በማስተላለፍ ይህንን ደረጃውን የጠበቀ የአምልኮ አዳራሽ ለመገንባት ሁሉም እጅ ለእጅ መያያዝ ይገባል ሲሉ ዋና ጽህፈት ቤቱን በዚህ ግንባታ ላይ ተሳ ተሳትፎ እንደሚያደርግም ገልጸዋል። ሰሜን መጋቢ ታደሰ ሽፈባበላለው የሰሜን ሙሉ ወንጌል ቤተክርስቲያን መሪ እረኛ ነኝ። የዛሬው ፕሮግራም የቤተክርስቲያኒቷ እግዚአብሔር ያደረገላትን ለማስመልከት የምናመሰግንበት የምስጋናና የገቢ ማሰባሰቢያ ፕሮግራም ነው ያለው። ሰሜን ሙሉ ኮንፈረንስ ነበረም። ይህ ኮንፈረንስ የጀመረው ከጥቅምት ሀያ ስድስት ጀምሮ እስከ ዛሬ ድረስ ይቀጥላል። ዛሬም ከሰዓት በኋላ ይህ ፕሮግራም አለን። እግዚአብሔር ይህንን ስፍራ ጌታን የምናመልክበትን ደረጃ የሚጠበቀ ሕንፃ ለመስራት ይህንን ቦታ ስለሰጠን ጌታን እያመሰገንን በቀጣይ ደግሞ እግዚአብሔር በሰጠን ቦታ ላይ ሕንፃ ለመገንባት ይህን የገቢ ማሰባሰብ ፕሮግራም በመቀጠልም ፓስተር ሰለሞን በንቲ በመድረኩ ተገኝተው ባስተላለፉትን መልእክት ለዚህ ቀን ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ካሰብነው በላይ አድርጎልናል ሲሉ የገቢ ማሰባሰቢያ መርሃ ግብሩን አካሂደው በምስጋና በአምልኮ እንዲሁም በጸሎት ፕሮግራሙ ተጠናቋል። ፍቃዱ ከበደ፣ ቤተክርስቲያን ሽማግሌ ዛሬ የተዘጋጀው ፕሮግራም የምስጋና እና የገቢ ማሰባሰቢያ ፕሮግራም ነው። ይህንን የምስጋና ፕሮግራም ስናዘጋጅ እግዚአብሔር እጅግ በጣም ታላቅ ነገር አድርጎልናል። ይሄንን ቦታ በጣም ትንሽ ቦታ ነበር፣ 67 ካሬ ሜትር ላይ ነበር እኛ ገዝተን የገባ ነው። አሁን ግን በጣም ነው ያስፋፋል። በጣም ይህን የምስጋና ፕሮግራም ደግሞ ልዩ የሚያረገው ምንድን ነው? እዚህ ቦታ ላይ በፊት ነበር ኦልሞስት በ1990 ዓ ም እዚህ ቦታ ላይ ነበር። በኋላ በ1993 የቤት ኪራይ ጨምረውብን ወጣል። ስንወጣ እግዚአብሔር ተናገረ። ከዛ ይሄ ቦታ ተዘግቶ ቆይቶ ከ11 ዓመት በኋላ እንደገና ወደዚህ ቦታ ተመለስ። ወደዚህ ቦታ ስንመለስ የበለጠ ደግሞ እግዚአብሔር አሁን ላይ ተጨማሪ ነገር እዙ ሰጥቶ ይህንን ቦታ አገኘን ማለት ነው። ስለዚህ በጣም ልዩ የምስጋና ጊዜ ነው። በጣም ደስ ብሎናል። በእርግጥ እግዚአብሔር አምላካችን የሚናገር እና የተናገረውን ጠብቆ የሚፈጽም አምላክ የማይረሳ አምላክ መሆኑ ያየንበስ ሆነ። በጣም በጣም ደስተኞች ነው። ሌላ ሁለተኛ ነገር እንግዲህ የምናደርገው በዚህ ቦታ ላይ ደረጃውን የጠበቀ ህንፃ መስራት አለብን። ያው እዚህ አድዋ ዜሮ ዜሮ አጠገብ ነው ያለ ነው። አንድ ኪሎ ሜትር እንኳን አይሞላም ርቀታችን። አንደኛ መንገድ ላይ ነው ያለ ነው። ስለዚህ በጣም ደረጃውን የጠበቀ የአምልኮ ህንፃ እና ጂፕላስ ፊፍቲን የሆነ ህንፃ መስራት አስበናል። ስለዚህ ለዛ የገቢ ማሰባሰቢያ ፕሮግራም እያካሄድን ያለ ነው። የሰማይ አምላክ ያከናውንናል። እስከ ዛሬ የረዳን እግዚአብሔር ከዚህ በኋላ እንደሚረዳን እናምናለን። ስለዚህ ሞር አሁን በምስጋና ውስጥ ነው ያለ ነው ጌታ ነገሩን እንደሚሰራው ደግሞ ሰሞኑን ተሮም ጀምሮ የምስጋናና የገቢ ማሰባሰቢያ ኮንፈረንስ አዘጋጅተን ፕሮግራም እያደረገ ነበር። በጣም በሚገርም ሁኔታ እየተናገርን ያለ እሰራዋለሁ እያለ ስለዚህ እግዚአብሔር ይሄን ያድርጎልናል። ክብር ለጌታ ይሁን። ከኛ ጋር አብራችሁ ጌታን እንድታመሰግኑ እንደዚሁም ደግሞ በዚህ ስራ ላይ አብራችሁን እንድትሰሩ እንድትሳተፉ፣ ምክንያቱም ይሄ እግዚአብሔር ስራ ነው። ይሄ ለትውልድ የሚሰራ ስራ ነው። እኛ እዚህ በነበርንበት ጊዜ በጣም 250 ካሬ ሜትር ማትሞላ ቤት ውስጥ አቧራ ላይ አቧራ ላይ ቆመን ነበር የምናመልከው። የማይመችው በር ላይ ተቀምጠን ነበር የምናመልከው። ከዚህ በኋላ ግን ልጆቻችን ከዚህ በኋላ ግን የሚመጣው ትውልድ እኛ በመለክንበት መልክ ማምለክ የለበት። በተሻለ ህንፃ ውስጥ በተሻለ መቀመጫ ላይ በተሻለ ሳውንድ ሲስተም ሁሉ ነገሩ በተሟላለት ደረጃውን በጠበቀ ሁኔታ ውስጥ መኖር አለበት። ያንን በአጭር ጊዜ ውስጥ እንደምናደርግ አስበን ነው የጀመርነው። እንደዚህ የረጅም ጊዜ እቅዳችን በጣም በአጭር ጊዜ እንጨርሰዋለን ብዬ አምናለሁ። የሰማይ አምላክ ያከናውና። ስሜ መጋቢ አለማየሁ አበበ እባላለሁ። የሰሜን ሙሉ ወንጌል አጥቢያ ቤተክርስቲያን የመሪዎች ጉባኤ ሰብሳቢ ነኝ። የዛሬውን ፕሮግራም በተመለከተ እግዚአብሔር ለዚች ቤተ ክርስቲያን የሰራውን መልካም ስራ ጸሎታችንን ሰምቶ ይህንንም ያክል ቦታ እግዚአብሔር ስለሰጠን በመጀመሪያ እሱ ለማመስገን ነው። ቀጥለን ደግሞ ያው ከአድዋ ዜሮ ዜሮ በቅርብ ርቀት ላይ የምንገኝ ስለሆነ መንገድ ዳርም እንደመሆናችን በዚህ ስፍራ ኳሊቲውን የጠበቀ ደረጃውን የጠበቀ ህንፃ መስራት ስላለብን የአምልኮ አዳራሽ፣ እሱን ለመስራት ከዚሁ ጋር ገቢ ማሰባሰብ ፕሮግራም ነው እያደረግን ያለ ነው። ስለዚህ በዓለም ሁሉ ላይ ያላችሁ ቅዱሳን እግዚአብሔር ቤተሰቦች ይህንኑ ፕሮግራም በመሳተፍ ባላችሁ አቅም ከጎናችን እንዲቆሙ ይህንን በእግዚአብሔር ስምና በቤተ ክርስቲያኒቱ ስም ጥሪዬን ለማስተላለፍ እወዳለሁ። ዘጠኝ ቀን 2018 ዓ ምት በቀጠና ሁለት ምለ ወንጌል በመገኘት እንግዲህ የማናሂም የዝማሬና የወንጌል አገልግሎት እንግዲህ በዚህ የአምልኮ ድግስን አዘጋጅቷል። ይህንም መርሃ ግብር እንግዲህ ለመታደም እንግዲህ ኢቫንጀሊካል ቴሌቪዥን በስፍራው ተገኝተዋል ማለት ነው። መረጃዎቹን እንደሚከተለው የምናስቃኛችሁ ይሆናል። ጥቅምት 29 ቀን 2018 ዓ ምት በቀጠና ሁለት ሙሉ ወንጌል ቤተክርስቲያን ወንጌል በአምልኮ በሚል ርዕስ የአምልኮ ፕሮግራም ተካሄደ። በዚህ ፕሮግራም ላይ የቤተክርስቲያን መሪዎች፣ አገልጋዮች፣ ጥሪ የተደረገላቸው እንግዶችና በርካታ ምዕመናን ተገኝተዋል። መርሃ ግብሩ በመጋቢ ጌታቸው በጸሎት የተጀመረ ሲሆን የኢትዮጵያ ወንጌል አማኞች ቤተክርስቲያናት የካውንስሉ ጠቅላይ ጸሐፊ ዘዳግም 33 26 ያለውን የእግዚአብሔርን ቃል በማካፈል በሀገራችን ኢትዮጵያ መነገርና መሰበክ ያለበት ወንጌል ብቻ ነው፣ በአምልኳችንም ጭምር ወንጌል መናገርና ኢየሱስን ማሳየት አለብን፣ ሁላችንም ወንጌልን እንስራ እንናገር ሲሉ ተናግረዋል። ዛሬ ደግሞ በዚህ መልክ ወንጌል በአምልኮ በዝማሬ በተለያየ መንገድ መሰበክ አለበት፣ ወደ ሕዝብ ለመድረስ አለበት በማለት ተባብራችሁ ይህን የመሰለ ፕሮግራም ስላዘጋጃችሁ በራሴ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም ያለንን ደስታ አክብሮት ለጽወት ባርካችሁ በሀገራችን በኢትዮጵያ ብቸኛው መዘራት ያለበት መነገር ያለበት መታወጅ ያለበት የችግሮች ሁሉ መፍትያ ቁልፍ የክርስቶስ ኢየሱስ ወንጌል ብቻ ነው። ይሄ ከድህነት የሚገላግል ወንጌል ነው። ከበሽታ ነፃ የሚያወጣ ወንጌል ነው። እርፍ የሚያደርግ ወንጌል ነው። እርፍ የሚያደርግ ወንጌል ነው። ስለዚህ ይሄ ወንጌል በሁሉ መንገድ መሰበክ አለበት። በዝማሬ መነገር አለበት፣ ባልተሸፋፈነ መልክ ሳይጨመርበት ሳይቀነስ ልንናገረው። በዚህ ዘመን የሚያስፈልገው የሁሉ ነገር መፍቻ ቅንፍ የኢየሱስ ክርስቶስ ወንጌል ትናንት ሰርቷል፣ ዛሬም ይሰራል። በማስከተልም በናዝሬት አማኑኤል መዘመራን ጋር ጉባኤው እግዚአብሔርን አምልኳል። የማናይም የዝማሬና የወንጌል አገልግሎት ከአስር በላይ አጥቢያ ቤተ ክርስቲያናት ውስጥ በያሬዳዊ ዜማ ቅኝት የሚያገለግሉ የሽብሸባ መዘመራንን አሰልጥኖ ለዝማሬ አገልግሎት ማብቃቱም ተገልጿል። የዚህ ፕሮግራም ዋና ዓላማ ወንጌልን በዝማሬ መድረስ እንደሆነ የሱስን ለትውልድ ሁሉ በአምልኮ ማሳየት እንደሆነም ተገልጿል። ፓስተር ዮሴፍ በቀለ የማናሂም አስተባባሪ የሆኑት ማናሂም ከተቋቋመ አምስት ዓመት እንደሆነ በመግለጽ ከሁሉ አጥቢያዎች የተውጣጡ አገር አቀፍ የአምልኮ ቡድን እንደሆነም ተናግሯል። በመጨረሻም በማናሂም የዝማሬና የወንጌል አገልግሎትና በሌሎች ዘማሪዎች አምልኮ ተደርጎ ፕሮግራሙ ተጠናቋል። በስፍራ ያነጋገርናቸው መሪዎች የሚከተለውን ሀሳብ ሰጥተውናል። ሳራ ወልዳ ማኔል እባላለሁኝ። የዚህ ወንጌልን በአምልኮ ወይንም ኢቫንጀሊዝም ትሮ ወርሽፕ የህዝብ ግንኙነት አስተባባሪያቸው ነኝ። እሺ የዛሬው መርሃ ግብር አላማው ምንድነው? ምንስ ይመስላል የሚለውን አያይዘሽ። እሺ የዚህ መርሃ ግብር ዋናው አላማ ወንጌልን በአምልኮ መስራት ይቻላል የሚል ነው። ይህንን ስንል ደግሞ በተለያዩ ቦታዎች ላይ በጌታ ያልሆኑ ሰዎችም መጥተው አቴንድ ማድረግ የሚችሉት አይነት ኦፕን ስፔስ ላይ ትልልቅ ኮንፈረንሶችን ለማካሄድ እናስባለን። ይሄ የመጀመሪያው ፕሮግራም ነው። ከአሁን በኋላ በተለያዩ የክፍለ ሀገራት የመሄድ ፕላን አለን። ከዛም እንደገና ከዛም ውጪ የመሄድ ፕላን ያለን ሶስት ድርጅቶች ናቸው አብረው እየሰሩ ያሉት የመጀመሪያው ያው የመሀናይም የአምልኮ የዝማሬ የሬዳዊ ዜማ አገልግሎት ሚኒስትሪ ነው። ሁለተኛው ደግሞ ኤቪያ የሚባለው የኦንላይን ላይቭ ስትሪም የሚያደርጉት አሁን የምታዩትን ፕሮግራም በቀጥታ ከተለያየ ሀገር ሰዎች እንዲከታተሉ ያደረጉ ሰዎች አሉበት። ሶስተኛው ደግሞ ፓራዳይም ኤቨንትስ የሚባለው ነው። እሱ ደግሞ የመድረክ ስራ ላይና የድምጽ ሳውንድ ሲስተም ላይ በጣም ኤክስፐርት የሆኑ ሰዎች ናቸው እና እነዚህ ሶስቱ ሰዎች ናቸው አንድ ላይ በመሆን አብረን እናገልግል፣ ወንጌልን እንስራ፣ ኦፕን ኤር ላይ ትልልቅ ክሩሴዶችን ለማድረግ ነው እየታሰበ ያለው። እሺ፣ እኔ ስሜ ፓስተር ዮሴፍ በቀለ ባላለው የማህናይም ዝማሪና የወንጌል አገር አቀፍ አገልግሎት አስተባባሪ እና መሪ ነኝ። ማህናይም እንግዲህ አመስራረቱን ለመግለጽ እንደሞከርኩት የማህናይም ከሁሉም ማጥቢያ የተሰባሰበ ከአገር አቀፍ ኳየር ነው። በቤተ ክርስቲያናት አባቶች ስር በካውንስሉ ስር ያለ አገር አቀፍ ህብረት ነው። ይህ ሀገር አቀፍ ህብረት ለወንጌል ዓላማ እናውል በሚል ኤኤ ቪ አይ እና ፓራዳይም ኤቨንትስ አንድ ላይ በመሆን ኢቫንጀሊካል ስሩ ወርሽፕ በሚል ወንጌልን ለአምልኮ በሚል ታላቅ የብስራት ቀን ነው ማለት ነው። በዚሁ ብስራት ቀን ላይ ሆነን ደግሞ ወንጌል አብሮ የሚሰሩ ሰዎች ደግሞ ምንጋብዝበት ቀን ነው። የዚህ ሚሽን ዓላማ ምንድን ነው? በመጨረሻ ዘመን ላይ እንገኛለን። ዘመን አልቋል እና ወንጌል በሀይልና በስልጣን የሚሰብክበት ሰዓት ስለሆነ በዝማሬ በኮንሰርት በአምልኮ ወንጌል እንደሚሰበክ እግዚአብሔር ቃል ይነግረናል። ተጠፍረው ሳሉ እነ ሲላስ ሲዘምሩ የሆኑ መሰረት እንደተናወጠ ሁሉ ክፉውን መስበር የሆነውን ማናወጥ የሚችል የእግዚአብሔር ኃይል አለ እና በዝማሬ ውስጥ ብዙዎች ይፈታሉ፣ ብዙዎች ከስራት ይፈታሉ፣ ወደ እግዚአብሔር መንግስት ይመጣሉ ብለን ስለምናስብ አላማው ሄ ነው። ወደ ክልሎች እንወጣለን፣ ወደ ገጠሮች እንሄዳለን። እግዚአብሔር ደግሞ ይረዳናል። ሚሽንን የታላቁ ተልእኮን ይዞ ጌታ የማይረዳበት ምንም አይነት ምክንያት የለም። እግዚአብሔር ይረዳናል። አመሰግናለሁ። ነቢይ ሰለሞን ከተማ እባላለሁ እዚቹ ቸርች እዚህ ቀጠና ሁለት ነው የማገለግለው። እንግዲህ ዛሬ የነበረው አምልኮ አምልኮ ከወንጌል መለየት አይቻል፣ ሁለቱ የተጣመሩ ናቸው እና በጣም ድንቅ ጊዜ ነው ጌታ እየሰጠን ያለው። የእግዚአብሔር ቃል እየተሰበከ ነው፣ ለአምልኮ የሚያነሳሳ ወንጌል ከአምልኮ መለየት አይቻል እና እሱን ነው ዛሬ እያየ ነው ያለ። ነው ፓስተር ዮሴፍ ይባላል። የመጣሁት ደግሞ ሞሪያ ፔንቴኮስታል ከሚባል ቤተክርስቲያን ነው። በዚህ ዛሬ ሁለት ወንጌልን በአምልኮ በሚል ወይም ኢቫንጀሊዝም ስር ወርሺፕ በሚል መርህ የተዘጋጀ ትልቅ ኢቨንትን ያዘጋጀ ነው በቀጠና ሁለት ሙሉ ወንጌል እና የዛሬው ዓላማችን መሃናይም የወንጌልና የዝማሪ አገልግሎትን በገንዘብ ማደራጀት እንዲሁም ደግሞ ሶስት ድርጅቶች ተጣምረው ነው ይህንን የሚያዘጋጁት፣ ወይም ደግሞ ወደፊት በዚሁ መልክ የሚቀጥሉት ኤቪቪአይ ኦዲዮቪዥዋል እንትን ሚዲያ እንዲሁም ደግሞ ፓራዳይም ኢቨንት እና ማህናይም የወንጌልና የዝማሬ አገልግሎት እና እነዚህ ሦስቱ በአንድ ላይ በመቀናጀት ትውልዱን በዝማሬ መድረስ፣ ወንጌልን በዝማሬ መድረስ በሚል ነው መሪ ቃል የተነሳ ነው እና ዛሬ ትልቁ ዓላማችን አንደኛ ይህንን ነገር ለሰው ማሰራጨት ነው። ሁለተኛ እንደ መነሻ ነገር የሚሆንና ለማናይም ማጠናከሪያ የሚሆን ሪሶርስ መሰብሰብ ነው እና ትልቅ ነገር ሆኗል። ብዙ ሺህ ሰው መጥቷል። እግዚአብሔርን በዝማሬ አምልኳል። ወንጌል ተሰብኳል። ይሄ ግን በየክፍለ ሀገሩ ይቀጥላል። በቀጣይ ዋናው አላማችን አብራችሁን እንድትቆሙ እንላለን። ይሄ ሚዲያ የምትመለከቱ ሰዎች ጌታ ቢረዳችሁ፣ አብረን ወንጌል እንስራ ለፍጥረት ማለት እወዳለሁ። እንደዚህ አይነት ቦታ ላይ የተገኘሁት ያው ተጋብዤ ነው። እኔም ለማገልገል እዚህ ቦታ ደንቦ መገኘቴ ትልቅ የእግዚአብሔርን ክብር የእግዚአብሔርን መንፈስ ፊል አድርግ ያለው የእግዚአብሔርን ልውና የእግዚአብሔር ክብር አለ በመዝሙር ውስጥ ተባርክ ያለው ተነክቻለሁ እና በጣም ወንጌልን በአምልኮ በሚድረስ የተዘጋጀው ማንም የዝማሬና የወንጌል አገልግሎት ያዘጋጀው መርሃ ግብር ላይ እንግዲህ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩ በዚህ መርሃ ግብር ላይ በመገኘት እንግዲህ በአምልኳችንም ባለን ነገር ሁሉ ወንጌልን መናገር እንዳለብን ይህንን እንግዲህ አሳስበዋል ማለት ነው፣ በመልእክታቸው። በዚህ መርሃ ግብር ላይ እንግዲህ የተለያዩ ጥሪ የተደረገላቸው እንግዶችና የቤተ ክርስቲያን መሪዎች፣ የተለያዩ ምእመናን፣ በርካታ ምእመናን በዚህ መርሃ ግብር ላይ ተገኝተዋል ማለት ነው። መረጃዎቹን ሳስቀኛችሁ የነበርኩት ቤተለይ የቤተ ክርስቲያን ካውንስል ከጎድ መልቲፕላይ ኢንተርናሽናል ጋር በመተባበር በድሬዳዋ፣ ሐረር እንዲሁም ጅግጅጋ ለሚገኙ መቶ ሃምሳ የቦርድ አባላት እና የቤተ ክርስቲያን መሪዎች ሥልጠና ሰጠ። ባልደረባችን ናትናኤል ጌታቸው ተጨማሪ ያለዋል። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስተባባሪነት ጥቅምት 20 እና 21 በድሬዳዋ ጥቅምት 24 እና 25 ባህረር እንዲሁም ጥቅምት 26 እና 27 በጅጅጋ ለ150 ለቦርድ አመራር እና ለቤተ ክርስቲያን መሪዎች እንዴት የደቀ መዛሙርት አገልግሎት ማብዛት እንደሚቻል የሚያነሳ የአሰልጣኞች ስልጠና ተሰጥቷል መሰረቱን አሜሪካ ያደረገው የጎ መልቲፕላይ ኢንተርናሽናል ዓለም አቀፍ ዳይሬክተር የሆኑት ዶክተር ኦልሰን ኮርት ዊሊያም ስልጠናውን ሰጥተዋል። ስልጠናውን የወሰዱ የቦርድ አመራሮች እና የቤተ ክርስቲያን መሪዎች ወደ አጥቢያ ቤተ ክርስቲያኖቻቸውና ወደ ቤተ እምነቶቻቸው በመመለስ ይህን ስልጠና እንደሚሰጡ የሚጠበቅ ሲሆን ለዚህም ደግሞ አስፈላጊ የሆኑ የማሰልጠኛ አቅርቦቶች እንደተሰጣቸውም ተገልጿል። ከስልጠናው ባሻገር ከመሪዎች ጋር የምክክርና የውይይት ጊዜ ተካሂዶ የነበረ ሲሆን በወንጌል አማኝነታቸው ብቻ የሚደርስባቸው ችግር እንዳለ ለማየት መቻሉን በስፍራዎቹ በመገኘት ስልጠናዎቹን በማስተባበር ላይ የነበሩ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዳይሬክተር መጋቢ አሸብር ከተማ ለዝግጅት ክፍላችን ገልጸውልናል። ስልጠናውን ከመስጠት ባለፈም ስላሉበት ሁኔታ መወያየት ችለናል ያሉት የውጭ ግንኙነት ዳይሬክተሩ በጥቅሉ የነበረውን ስልጠና ውጤታማ እንደነበርና ሰዎች በሰዓታቸው በመገኘት ስልጠናውን በአግባቡ መውሰድ እንደቻሉ ለዝግጅት ክፍላችን ገልጸዋል። በዚህም የክልሎቹን ኃላፊ ለማመስገን እንደሚፈልጉም ተናግረዋል። በዶክተር ቶማስ መለሰ የተጻፈውና የንባብ ዕዳሴ የተኛው መጽሐፍ በኤገስት አዳራሽ ተመረቀ። የንባብ ዕዳሴ የተሰኘ መጽሐፍ ዛሬ ጥቅምት 29 ቀን 2018 ዓ ም በኤገስት አዳራሽ ተመርቋል። መጽሐፉ በ13 ምዕራፎች ተከፍሎ በ112 ገጽ የሚጠናቀቅ ሲሆን በክርስቲያናዊ የንባብ ባህልና በአጠቃላይም ስለ ንባብ ባለን የአጠቃቀም ስርዓት ላይ የሚያተኩር ነው። የመጽሐፉ ደራሲ ዶክተር ቶማስ መለሰ ከኢቫንጀሊካል ቴሌቪዥን ጋር በነበራቸው ቆይታ እንዲህ ሲሉም ተናግረዋል። ሜ ዶክተር ቶማስ መለሰ ያው ከዛሬ ጀምሮ መጋቢ ዶክተር ቶማስ መለሰ እባላለሁ። የኢሳያስ ስልሳ ኢንተርናሽናል ሚኒስትሪ እና የሮቦታ ቤተክርስቲያናት ህብረት ምክትል ፕሬዝዳንት ነኝ። ላለፉት አራት አመት ተኩል በኢሳያስ ስልሳ ኢንተርናሽናል ሚኒስትሪ ዳይሬክተርነት ሳገለግል ቆይቻለሁ። ኢሳያስ ስልሳ ኢንተርናሽናል ሚኒስትሪ ዱባይና ስዊድንን ጨምሮ በ13 የአፍሪካ ሀገራት ላይ ቢሮ ከፍቶ የሚሰራ የክብር ወንድና የማዕረግን ሴት በቤተክርስቲያን ማብዛት በሚል ራእይ የሚያገለግል ሚኒስትሪ ነው። አይዛስ ኪስቲ ሚኒስትሪ በተለያዩ ከተሞች የፐርሰናል ትራንስፎርሜሽን ስልጠናዎችን ቫክሲን በመስጠት ላይ ያለ ተቋም ነው። የዛ አገልግሎት አካል በመሆኔም በጣም ደስ ይለኛል። ዛሬ ደግሞ የኢሳያስ ስልሳ ኢንተርናሽናል ሚኒስትሪ ዋና ቢሮ ከሲድን ሀገር ፓስተር አንድሪያስ አንደርሰን መጥቶ ለዚህ መጋባዊ ሹመት ለመብቃት ያለው በዛ እጅግ በጣም ደስተኛ ነኝ። ሌላ የአገልግሎት አድማስ እግዚአብሔር እንዳሰፋለኝ አምናለሁ። ከዚህ በመቀጠል ደግሞ ዛሬ ከኦርዲኔሽኑ ባሻገርም የንባብ ህዳሴ የሚል መጽሐፌ የተመረቀበት ቀን ነው። የንባብ ህዳሴ ወይም ሪዲንግ ሬናይሰንስ የሚለው መጽሐፍ ዛሬ ተመርቋል። መጽሐፍ ብዙ ጊዜ ሲጻፍ በጣም ብዙ ፔጆች ወይም ውፍረት ወይም ክብደት ሲኖረው ብዙ ሰዎች ደስ ይላቸዋል። የእኔ መጽሐፍ ግን አጠር ያለች ቀጠን ያለች መጽሐፍ ናት። ምክንያቱም የመጽሐፉ ቶፒክ ራሱ የንባብ ህዳሴ ስለሆነ ሰዎችን ወደ ማንበብ የሚገፋ ስለሆነ ሳይዟ አንሳ፣ በውስጧ ግን ብዙ ኮንቴንት ያላት ናት። ለንባብ ላለማንበባችን ተጠያቂው ማን ነው ወደ ንባብ እንድናመራ ደግሞ ተጠያቂው ማን ነው የሚለውን በደንብ ይናገራል። በቤተሰብ በልጆች ዘንድ የንባብ ባህል ማዳበር ምን ያክል ጥቅም አለው ይላል። ለንባብ ባህል ደግሞ ተጠያቂው አንደኛ ቤተክርስቲያን፣ ሁለተኛ ቤተሰብ፣ ሶስተኛ የሃይማኖት ተቋማትና ቴዎሎጂ ስኩሎች ናቸው። ሰዎች ወደ ንባብ እንዲደርሱ የንባብ ህዳሴ መጽሐፍን ለመጻፍ ያነሳሳኝ የዛሬ ሰባት ዓመት ቴዎሎጂ በመማርበት ጊዜ የመመረቂያ ጽሁፍ የጻፍኩት የንባብ ባህል በኢትዮጵያ ቤተክርስቲያናት ህብረት የሚል ነበረ። የተለያዩ ቸርቾችን ለመሄድና ለመጎብኘት ሞክር ያለው ቤተክርስቲያን በዚህን ጊዜ ሰዎችን ወደ ንባብ የምትገፋበት ጊዜ ሆኖ አላየሁትም። አብዛኛውን ቸርቾች ስንመለከት አጥሮቻቸው ላይ የተለያዩ ሱቆች አሉ። ከነዛ ሱቆች ውስጥ አንድም የንባብ የመጽሐፍ መደብር ወይም የመዝሙር ካሴት መሸጫ የለም። አትሊስት በቸርቾች አጥር ላይ የመጽሐፍ መደብር ቢኖር ሰዎች እሁድ እሁድ እንኳን ወደ ቸርች ሲመጡ መጽሐፍን ገዝተው አክሰስ እንዲያደርጉ ይረዳል ብዬ አስባለሁ። ስለዚህ ቤተክርስቲያንም ይህንን አስተዋጽኦ ብታደርግ እኛን ወደ ንባብ ባህል ልታመራ እንድናመራ ልትረዳን ትችላለች ብዬ አስባለሁ። አመሰግናለሁ። ሀብት ቤተክርስቲያን በደቡብ አፍሪካ ተዘጋጅቷል የተባለው ኮንፈረንስ ላይ አስመልክቶ መግለጫ ሰጠች። የኢትዮጵያ ቃለ ህይወት ቤተክርስቲያን ከዛሬ ጀምሮ በደቡብ አፍሪካ በኢስትላንድ ቃለ ህይወት ቤተክርስቲያን ቀጠሮ የተያዘለት ና አገልጋይ የጩፋ ይገኝበታል የተባለውን ኮንፈረንስ ከእውቅና ውጭ የተደረገ ና በአንዳንድ የቤተክርስቲያኒቷ አቋም በማያውቁ መሪዎች የተደረገ ነው ስትል ውድቅ አድርጋለች። ቤተክርስቲያኒቷ በመግለጫዋ ቃለ ህይወት ቤተክርስቲያን የማታውቀው ና የግለሰቡን አስተምሮም ሆነ የዘይት ና ሌሎች ቁሳቁሶች ሽያጭ ልምምድን የማትቀበለው መሆኑ እየታወቀ በቃለ ስለ ህይወት ቤተክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዘው ተግባር ነው ብላለች። በመግለጫው አክለውም አጥቢያዎቹ አገልጋዮችን ሲጋብዙ አገልጋዮቹ ጤናማ መጽሐፍ ቅዱሳዊ አስተምህሮ እንዳላቸው፣ ልምዳቸው መጽሐፍ ቅዱሳዊ እንደሆነ ና ከኢትዮጵያ ቃለ ሕይወት ቤተክርስቲያን የእምነት አቋምና ስርዓት ጋር የማይጋጭ መሆኑን በራሳቸው መንገድና ከበላይ ካሉ መዋቅሮች ከሚመለከታቸው አካላት ማረጋገጥ ይገባቸዋል ብለዋል። ይሁን እንጂ አንዳንድ መሪዎች አልፎ አልፎ ይህንን አሰራር ባለማወቅም ሆነ በተለያየ ምክንያት ሳይከተሉ ያለ እውቅና አገልጋዮችን ሲጋብዙ ይስተዋላል ያለው መግለጫው ከጥቂት ቀናት በፊት በማህበራዊ ሚዲያ ላይ ራሱን ነቢ ብሎ የሚጠራው ዩጩፋ የሚባል ግለሰብ በደቡብ አፍሪካ ኢስት ለንደን በተባለ ከተማ በምትገኝ የቃለ ህይወት አጥቢያ ቤተ ክርስቲያን ላይ እንደ አውሮፓውያኑ አቆጣጠር ከኖቬምበር 7 እስከ 9 ቀን 2025 ዓ ም ድረስ አድራሻውን ገልጾ መንፈሳዊ ጉባኤ እንደሚያደርግ እና መንፈሳዊ ጉባኤ እንደሚያደርግ ማስታወቂያ ሲናገር እና ሰዎችን ሲጋብዝ ተመልክተናል። ስለዚህም ኢስት ለንደን ቃለ ህይወት ቤተ ክርስቲያንም ሆነ በሌሎች የቃለ ህይወት ቤተ አጥቢያዎች የግለሰብ የሚሰጠውን አገልግሎት የማንቀበለው መሆኑን እናሳውቃለን ስትል ቤተክርስቲያኒቱ ማስታውቃለች። ውድ ተመልካቾቻችን ለዛሬ የተያዝናቸው መረጃዎች ወደ መጨረሻው ስናልፍ በሐዋሳ ሙሉ ወንጌል አጥቢያ ቤተክርስቲያን በጸሎት አገልግሎት ዘርፍ የተዘጋጀ ስልጠና ቅዳሜ ጥቅምት 28 ቀን 2018 ዓ ም ለጸሎት አገልጋዮች ተሰጠ። ባልደረባችን በተለይም ደረጃ የተጨማሪ አላት በሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን በጸሎት አገልግሎት ዘርፍ የተዘጋጀ ስልጠና ቅዳሜ ጥቅምት 22 ቀን 2018 ዓም ለጸሎት አገልጋዮች ተሰጠ። ለጸሎት አገልጋዮች የተዘጋጀውን ስልጠና የቤተ ክርስቲያኒቱ መጋቢ ተስፋዬ ጋቢሶ ጸሎትና ጥቅሞቹ በሚል ርዕስ የሰጡ ሲሆን በስልጠናው የአጥቢያ ቤተ ክርስቲያናት 132 የጸሎት አገልጋዮች ተሳታፊ ሆነዋል። በስልጠናውም የጸሎት ህይወት እስትንፋስ መሆኑን፣ ጸሎት ከእግዚአብሔር ጋር የምንነጋገርበት መሳሪያ መሆኑን፣ ጸሎት የእምነት መግለጫና ማስ ጃ መሆኑን ጸሎት ከእግዚአብሔር ጋር መሰረት መሆኑን መጋቢው በስፋት አንስተዋል። በተመሳሳይ ሁኔታ የጸሎት ይዘት፣ የጸሎት ጥቅሞች፣ የጸሎት ፈተናዎችና ማለፊያዎች በስልጠናዎቹ በስፋት የዳሰሷቸው ርዕሶች ሲሆኑ የጸሎት አገልጋዮች ከበፊቱ በበለጠ ጸሎታቸውን አጠናክሮ መቀጠል እንዳለባቸው የቤተ ክርስቲያኒቱ መጋቢ መክረዋል። መረጃው የሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን የሚዲያ አገልግሎት ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበረ። ከመረጃው ጋር አብሬ ቆይታ ሳረግ የነበርኩት እኔ ቃል ኪዳ እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ